የሚመጣበትም ኬዝ የሚጠይቅበትም ኬዝ ይጠይቅ እዚህ ጋር አመጣት ለመበተን ከሆነ እንደዚህ አይነት ኬዝ ይዘን መምጣት የለብንም በጣም እየተሳሳቸ የወንዶች ጉዳይ ትክክል እግዚአብሔርን ቲ ለሰጩው ቀላል ነው ገባ እዚህ ጋር ተለቆ የሚመጣውን ሳይድ ኢፌክት ባለቤቷ ባለቤቷና ባለቤቷ ነው የምታውቀው የሚደርስባት ጉዳት እና ጉዳት የአእምሮ ጉዳት የህሉና የስንት ጉዳት የቤተሰብ ነገር እኮ አለ። ልቀቀው ይልቀቀው እየፖስተው ወንዝ አይደለም በቃ አይደለም። እንዴ፣ እና ገንዘብ ትላክ እያልክ ነው። አብረ ሸውል እኛ በዚህ ጉዳይ ጆከርን አስገባው። በዚህ ጉዳይ ስንት ዓመት ሆነን ነው እኮ? አንዴ ራስ ተፈጥሮ ነው አንዴ እኔ እናንተ ላይ ነው ሴቶቹ ላይ ነው ችግራችን። ልጅ ኦፍ ኮርስ ያዝ ምን የወንዶች ጉዳይ ምሳስ መላሽ መጨረሻችን አይደለም። ምን መሰለ ጆከር፣ አንድ ልጅ አለ ና ታች አቡ የምትባል ከኔ አጠገብ ያለች እና ፍቅረኛው ምናምን ነበረች። አሁን የሆነ ሳለ ብሬክፕ አረጉ አምስት ወር ምናምን ናት። እና ከአምስት ወር በኋላ አሁን ተመልሶ መጥቶ የራቁት ፎቶ ምናምን ያደረጉት ሰዓት አለ የነበረበት ታይም አለ እሱ ያላችሁን ፎቶ ላከላት እና ገንዘብ ካላስገባሽ፣ እበትንልሻለሁ እያለ ፊቷን እየሸፈነ የራቁቷን ፎቶ በየሴቶች በየጓደኞቿ ስተን ያለው ጓደኛ እንዴ አውቃት አለው። ለዛ ከሆኑ ስለማውቃት የራቁት ፎቶ አለኝ የልጁን ፎቶ አለ እሱ። በተጨማሪ ደግሞ ስለሆነ ደግሞ በፌክ እኮ ነው የመጣችው። ጭራሽ ጆከር ልጅቱ ካርሎስ

ይህ ትክክለኛ አካውንቱ አይደለም። በፌክ ነው የመጣችው። ኮመንት ላይ ፖስት እያደረገ ያለው ኦልሬዲ በጥኖታል። ካርሎስ አዳምጠኝ፣ ቪዲዮውን እኮ በጥኖታል ማለት ይቻላል። ለምንድን ነው ታዲያ የምትፈራው? ይችልች እኛ በምንድን ነው ምን? ስንት ፌክ አጀንዳ እየመጣ ይሄ ልጅም የሆነ ነገር ካለ እሺ፣ ወይ እዚሁ አልመጣ ገባ፣ ወይ ስላለቀሰች

አንድ ጊዜ ልጅ ላደው ልጅቷ የላከችልኝ ልጁም የፖስተተበትን ፊቷን እየሸፈነ ሲፖስትበት የነበረው እያንዳንዱ ፌክ አካውንት የራሱ አካውንት ስክሪንሻት አርጌ ስክሪንሻት አርጋ ለእኔ ልካልኛለች። መረጃው አለኝ። አይቼዋለሁ። ገባ ሳላስቀራሚወቅ ግን ፌክ ነው ተታለህ ነው ማለት ይደብራል። ገባ የሌለ ሳይብ ጀለሶ ሆነን መረጃውን ይዤ አምጥቼ እያሳየው አለማመን ማለት ነገሩ ላይ ኢንቮልቭ አላረግም እንደማለት ነው። ገባ ይህን አጀንዳን አልቀበልም በቃ መፍትሄ ነው ማለት ትችላለ። ገባ ግን እቺ ልጅ በጦር ሶኬ ግን አቃት አለው። ሚዲያ ላይ እርግጠኛ ውሸትም ሊሆን ይችላል። ገባ ልቀበላትም ላልችል ይችላል። ግን እች ልጅ አቃት አለው ሲመልኩ መልኩ ቪዲዮ ተለቀቀብኝ ብላ ስትመጣ ውሸት ነው ወይም ደግሞ ለመፈመስ ነው ብላችሁ ያላችሁ ነጆከር፣ እውነት ለመናገር በዚህ በወረደ ነገር አይደለም ሴት ልጅ መፈመስ ወይም ደግሞ ፎሎ እንድትደረጉ ሌላም ነገር ማለት ነው እች ልጅ ሀቅ ሳይኖራት እርግጠኛ ሆኝ የምናገረው ሚዲያ ላይ አመጣችው ቪዲዮ ብቻ ይዞ ሪካርድ አርጎ እንደዚህ ጥያቄ ካርሎስ ወንድ ልጅ ላይ ከመዝመጥ እሱም ብንጠይቅ። ምክንያቱም እሷ ምን አለች፣ አሁን ለእኔ አይደለም የላክሽውን ቪዲዮ እያለኝ ነው አለች። ስለዚህ ምን ይመስላል? እንደ ድጄ አሁን እንደዛ ከሆነ ወይ ሌላ ነገርም ሊኖር ይችላል እና ልጁ ምጣ፣ ልጁ የሚያስፈልግ ልጅ እኔ አይደለሁም። እንደዚህ ማደርገዋለኝ ምክንያቱም እዚህ ጋር በኖርማል ነው የተለያየ ነው። ገባቸው ከብዙ ሴቶች ጋር ሳየው ነው እኔ በራሴ በካብሎ ታርጌ እንትን ያልኩ ራሴ ነው ያገለልኩ። እና የኔም የሱ ጓደኞች ሆኑ ገባካ። የሆነ ታረቁ ምናምን በሚል እንትን አሉ። እንደ ኖርማል ተስማምተን ብቻ ምንም ነገር የለም። አሁን ብር ላኪ እያለ በሚል ነው ብር ብር ክለት እኮ ይሄን አደረጃ አይደርስም ማለት። በየጊዜው ግን መላኩ መጠየቁ አይቀርም። ከዚህ በኋላ የመጀመሪያ ሀምሳ ሺህ ነው ያለ አካውንቱን ሲልክልኝ ኢትዮጵያ ስልክ በአካውንቱ ሲመረመር የሴት ነው አካውንቷን፣ የተላከው ስልክ ቁጥር አስወጥቶ ስልክ ቁጥሩም ሲታይ ደግሞ አይሰራም ማለት ጥሪ አይቀበልም የሚለው አስራ አንድ ቤት ነው የተላከው አካውንት ኦኬ፣ አሁን ልጁ በጣም ያስፈልገናል። አብርሽ እባክህ ልትደውል ትችላለህ? ከይቅርታ ጋር የምናውቀው ነገር ነው። ቅድም ካርሎስም ተናግሮታል። እኛ ሴቶችን ለማስመጥ መቼም እዚህ ጋር ወንዶች እናውቃለን ምን ያህል እትትትት ብለን ውሳችን እስክንከታቸው ድረስ ከዛ በኋላ እነሱን ከእጃችን ላይ ከጣልን በኋላ የምናደርጋቸውን የምንጠይቃቸውን ነገሮች የሚያደርጉልን ከፍቅሩ አንጻር እንጂ ለሌላ ነገር ፍላጎት ኖሯቸው አይመስለኝም። ገብተዋል አባባሌ፣ የሁለቱም ነገር ነው። ነገር ግን እንደዚህ ከተደረገ በኋላ ለው እንደው ቢጣሉ እንኳን ያሳለፉትን የፍቅር ጊዜ እና ለሱ ብላ ዝቅ እንዳለችለት በመገንዘብ ይሄ ሚዲያ ላይ ያወጣሻለሁ፣ እንደዚህ ለቅኳለሁ፣ ምናምን የሚሉትን በእውነት እውነት ነው ምል ምንም ያለምንም ርም ይሄ ከወንዶችም ጉዳይ ውስጥ የሚገባለ ማለት ነው። ይሄ ያስተጋባ ድምጽ አለ ሙሌ፣ የለም የለም የሆነ ሆኗል። አንቺ ፋራ አትልልሽም። የመጣሽው ለስራ ነው፣ ልትለወጭ ነው። ብር ላኪ ሲልሽ አትላኪ ካረግሽ በኋላ መጀመሪያ ይህን ሳታደርጊ ነበር መጠንቀቅ። አሁን ሶሻል ሚዲያ ላይ ወደኋላ መመለስ የለም። ልጁ ይጠራ፣ ይመከራል፣ ይዘከራል። አይ አሻፈረኝ እጠቃለሁ ካለ ይልቀቀው። ምን እንደምትይው ታውቂያለሽ። ልቀቀው፣ ድም ሁሉ አልሰጥህም በይው። ይሄ አንቺ ውሳኔ። ለምን ገና ለገና ይለቅብኛል እያልሽ እ እዚህ ጋር ማንም ሰው ቢመክረው እንደውም ይበልጥ ንዴት ውስጥ ነው የሚገቡት። እንደዚህ ካለችኝማ ስሜን እንደዚህ ካለችማ ማ ብለው ይለቀል ማንም ሰው እዚህ ጋር የምታዩ ሶሻል ሚዲያ ነው ወሬ የምንቋቀበ እ ምንም ነገር ላንቺ ሊሆን ይችል። ለምን እንመክረዋለን ዘክረዋለ እንዳይለቅልሽ አሁንም፣ እንጂ ልጁን እዛ በአካል የሚያውቀው ሰው የለም ነበር። ፎቶ ቢለጠፍ ነው ይበልጥ እሱ ማናደድ እንጂ ገቶሻ ይመጣም። እንመክረዋለን ግን ድጋሚ አሻፈረኝ ብሎ እለቃለሁ ፖስት አለ ከሆ ይፖስተው ምንደምታቂያች ፖስት ተው በ ስራ ሽን ስሪ እንደ ማንኛውም ሰው እቃለሽ እቃለሽ፣ የተለየ እቃ የለሽም። ገባሽ? ማንም ሰው እዚጋር የሚዳክለው ይዳክለል፣ የሚያደርገው ያደርጋል። ማናቸውን እዚጋ ንጥ አይደለን፣ ንጹ አይደለን። ራስሽን ሆ የበታችን ስሜት እንዲሰማሽ አታድርጊ። አንድ ላይ ፎቶ ለጥፎ ሲገኝታበት ምን አገባሽ? ስራሽን ስሪ። ቤተሰብሽም እዚጋ ፎቶሽ እንዲወጣ አልፈለግም። እሱ ከለቀቀው ይልቀቀው። እየተጋባ ነው አሁንም እንደዚህ እንትን ሊል የቻለው ማለት ነው ሊለቀ የቻለው ሌሎች ጓደኞች የሚልቀቅ በቀልቀቅ ብሩ መች ማለክልን በዩ አሉኝ። ና እንደዛ ስለው ነው። ከትላንት ወዲያ የሆኑ ልጆች ሲያወሩት ትላንትና የላክልኝና እንትን ማስፈራራት የጀመረው፣ ከዛን ዛሬ ደግሞ መልቀቅ ጀመረ። ግን ይቅርታ ማለት ሙሉ ሀገር አባቴ ሽቀት ማለት እንደኔ ሀሳብ ደግሞ የሚያደርገው ነገር ይሄ ከተጠያቂነት አያድነውም። መልቀቅም ጭራሽ የለበትም። አንደኛ ነገር ልቀቀው ብትለው እዚህ ጋር ህይወትሽ ብዙ ነገር የሚያበለሻሽው ነገር ይኖራል። ማናችንም እኔ ብሆን አሁን ለምሳሌ ፋሚሊር አለ ገብተዋል አደለ? ስለዚህ አንድና አንድ ማወቅ ያለበት ልጁ ይህን ነገር ድርጊቱን ከማረጉ በፊት ከየትኛውም ተጠያቂነት ማምለት እንደማይችል ማወቅ መቻል አለበት። ማንም ሰው ሊያደረግ ይችላል ብዙ ነገር። በመጀመሪያ ደረጃ ህግ ባለበት አካል ላይ ለሴት ልጅ ድምፅ እንሆናለን በሚሉ ሰዎች ላይ ወንድ ልጅ እንደዚህ ደረቱን ነፍቶ እንደው ጥፋተኛ ናት፣ አይ ኖ ጥፋተኛ ናት ስላመነችው ነው ማለት ህግ ባለበት ሀገር። እች ልጅ እኛ ጋር እኮ ስትመጣ ሰው ልጅ መፍትሄ ይፈልጋ ነው። ስለዚህ ኦኬ፣ ታሪኩን ሰምተን እንደ ልጅ ማድረግ ያለብን፣ ኦኬ፣ አሁን ልጅቷ የምትፈልገው ምክር አይደለም። ባይዘወይ በጣም ብዙ ጊዜ ያ በጣም ከምናገልበት ነገር ጀግና ልጅ ሶሪ ክርስቶስ ነ በጣም ከምናደድበት ሶሻል ሚዲያ ላይ ሰው መፍትሄ ብሎ ሲነግረን የሰው ልጅ አካል መሆን ካልቻል ሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚ እና ከአምስት ወር በፊት እንደዚህ ማስፈራሪያ ምናምን እያስፈራራ ነበረ። አካውንቱንም ይልኳል የእሱም ሳይሆን የጓደኛ የሴት ጓደኛ ይነች ምናምን በሷን የምታስገቢ ብሎ አካውንቱን ላከው አለ። አሁን ይሄ ነገር ከላኩለት አንዴ ካስለመድኩት ሁሌ እያስፈራራኝ መቀበሉ አይቀርም ማለት ነው። ሰማም ነው አቡዬ ድምጽሽን ጮክ አርገሽ ተናገሪ፣ ስራ ቦታ እንዳረብሽ ብዬ ቁት፣ ቤት ወይ ሚቅሻው፣ አንዴ ቦጣ ብልሻው ኮኔክሽን ስለማይሰራ ነው። አሁን ይሰማል፣ ይሰማል። እና ልጁ እንዳልኳችሁ ከአምስት ወር በፊት ነው እንደዚህ አይነት ማስፈራራት የጀመረው ማለት ነው። አንዴ ማለት አንዴ መላክ ከጀመርኩኝ ምንም ኤቪደንስ የለኝም ማለት፣ ቪዲዮን ማጥፋት ማለት ነው። እኔ ጥያቄ ያለኝ ጀስት እንደዚህ ከማጀመረች በፊት ልጁ የስንት አመት ፍቅረኛች ነው? ኖርማሊ ሶሻል ሚዲያ ላይ ነው የምንተዋወቀው። ደንስ አመት ምናምን አልፎናል። ስንጊዜ ያሳይ ተሸዋል እንደዚህ የራቁት ገላሽ ቢያንስ አረ ብዙ ጊዜ ማለት ፍቅረኛ ስለሆነ ስለማሙ በቃ ማላ ማደርገን ስለሆነ እንትን የለም። እሺ አንቺ የሱ ምንም አለሽ? ምንም። እንዴት እንዴት ይሄ ይመጣል ብዬ እንዴት ሊይዝ ይችላለሁ? ረማቀውን ነገርም የለም። ብሬክ አፕ እኮ ያሳይሽ ነበረ እሱ የራቁቱን እሱ ገላውን ያሳይሽ ነበር ነው የምጠይቀው። አረቁም ነገር እኩ ነው በመቤት እኮ ካርሎስ፣ እምልህ ምን ይደብራል እንደዚህ አይነት ጥያቄ። ምስ ያሳይሽ ነበር አሁ ያሳያት ነበር የፍቅረኛ ውስጥ ይተያዩ ነበር ስለየተፈጠረባት ስለ ስለ እያንደውል። ካርሎስ ካርሎስ፣ ነገሩ ከስር መሰረቱ ማወቅ ስላለብን ነው ካርሎስ። እንደዚህ አይነት ፌክ ብዙ ስለሚመጣ እንጠይቃት። ምን ፌክ እንተሆነ? እኔ ፌክ እኔ አሁን ፌክ ይዤ እመጣለሁ እራስ በመቤቴ፣ ወይስ አንተ? እኔ እኮ ፎቶ አለኝ፣ ማስረጃ አለኝ፣ የራቁት ፎቶ አለኝ። እኔ ፖስቶ አለ። ውሸት ቢሆን ምን አይነት ነገር ነው? ቀጥ ያቡ እና ማለት ቢያንስ ብዙ ጊዜ ነው ያደረግነው ታምናለሁ የሰው ልጅ እንዴት ነው እንዴት ሊታወቅ ይችላል? ይሄ ሰው ማለት ይሆነኛል አይሆነኝም? ብርቱካን አይደለም አደለጠ ኪጎ መዝዛ ሊጣፍጣል የምትለው ለዚህ ህይወቴ ነው ብዬ ስላመንኩት ታደረግኩኝ። ከዛ ከአምስት ወር በፊት አምስት ወር የሆኗዋለሁ፣ ብሬክ አፕ ካረግን ከአምስት ወር በኋላ መጣና ቪዲዮ እንትን ማለት ብር ላክልኝ አለ። ለምንስል ቀጥታ ከአንዳንድ ቪዲዮ በዩዘር ኔም አድርጎ ላከልኝ። ስደውል አያነሳም፣ ስደውል አያነሳም። በቦቲ ሊደወልኩለት ከዛን፣ ምን እያረክ ነው? ራሴን እንዳጠፋ ነው ወይስ ደግሞ ምንድን ነው ብር ፍለጋ ነው ወይስል ማለት እኔ አይደለሁም ብሎ ነው የሚለው። ከሱ ውጭ ደግሞ እኔ ከማንም ጋር እንዳላደረግኩ ነው። ከዚህ እሱ ምንድን ነው ለኒያር ለሜላክሽ ነው የሚለው። እኔ አይደለሁም፣ እኔ አይደለሁም እያደረግኩት ነው የሚለው። ካርሎስ ልጁ ይጠራ። ልጁን አካውንቱን ታውቂዋለሽ አንቺ? የልጁን አካውንት የቲክቶክ አካውንት? አዎ አለ። ሁሉም ነገር አለኝ እኔ ማስረጃ። ኦኬ፣ እንዴት ነው ልታሳየን የምችለው? እና ልጆች ሼር እንዲያደርጉለት ማለት ነው። ማለት እኔ በውስጡ እንትን ማለት ከፈለጋችሁ በውስጥ እንትን ላለ ስማኝ። አሁንም ወደ ሚካሮስ ልጁን ፎሎ አድርገዋል። አንተ ራስን አላችሁኝ ችግር ነው። ልጁ ምን እንዳትለጥፉ ስላላችሁኝ ብሎ ልጁ ስላለ ኮይንም ምናምን ነገር እና እዚህ ጋም አንድም ወደ ሶሻል ሚዲያ ሊያመጣ የቻልኩ ምክንያቱም ትቶኛል ብዬ ነበረ። ይሄንን ነገር ማለት ነው አንተ ራስህ እንደሆንክ ብዬ ጽፌለት ከአንተ ውጭ እኔ ከማንም ጋር እንደዚህ አይነት ነገር አላደረግኩም ብዬ ጻፍ ጽፌን ያለ እንትን ያልኩኝ የላኩለት ማለት ነው። በተለያየ ዩዘር ላይ ነው የሚመጣው ብሎክ ሳደረገው ማለት ነው እና የእኔም የእሱን ጓደኞች አውርተውታል ሲያወሩትም ያንም በቃ ከኔ ጋር አይደለም እያለ ትምሎ የሚመልሰው የእኔ አይደለም እኔ አይደለም። ትላንትና ላካሌ ድንገት ቪዲዮዎችና እንትኑ ማለት ነው ቻናል ከፈተ። ቻናል ከፍቶ ስልክ ቁጥሬን አድርጎ ከቲክታክ ላይ ሙሉ ቪዲዮዎቼን እንዳለ አውርዶ ቻናሉን ላከልኝ ማለት ነው እና ኮል ፎርዋርድ ብሎ ማለት ፎርዋርድድ ፎም የሚለውን ስነካ ቀጥታ ወደ ቻናሉ የሚያስገባው ቻናሉ ያስገባ እንዳለ ቪዲዮች እና ያገራት ቪዲዮ አለ ማለት ነው። ከዛን ዛሬ ደግሞ ምን አደረገ? በየጓደኞቼ ኮሜንት ላይ እየገባ በቪዲዮቸው ላይ መቆሰን ጀመረ። ይህንም ቪዲዮ ማየት የምትፈልጉ ከሆነ ይህንን ሊንክ ተጫኑ ብሎ እንደዛ ማድረግ ጀመረ። እንደዚህ ያደረገው እንደዚህ ብሎ ፖስት ያደረገው ምን ላይ ጓደኞቼ እንትን ላይ ቪዲዮቸው ላይ ዘገ ከስር ማለት ነው ቲክታክ ላይ ከዛ ጓደኞቼ ደወሉልኝ በዋትሳፕ ደውሎ እንዲህ ሲሉ ደንግጬ ሳይ ይሄኔ ቪዲዮ የራቁት ነው ሁሉም ነገር ነው ያለ ብሎ ማለት ሙሉን ዋትሳፕ እንደለትሽ ምናምን ይታያል የአንቺ ፊት ምናምን ይታያል እንግዲህ ፎንሴክስ ነው ይሄ ነገር የተደረገ የሚባለው፣ አደለም? ታዲያ ከሆነ የእሱም ምስል ሊኖር ነው የሚገባው አደለ እንዴ? የኔ አደለም የኔ ነው ይሄ ነገር መቅረብ ይችላል። አንዳችሁ ጠይቋት በኢየሱስ ተረጋጊ አቡ እባካችሁ ተራ በተራ ጠይቋት። አብሬሽ ጥያቄ ያለ ኮ ይቅርታ አቦ እኔ ሁሉንም እንትንልሻል። አይ ይህንን ነው የጠየኳት። ፎን ሴክስ ከሆነ እንግዲህ ልቃለት አይደለም። በብዙ ጊዜ ነው ያደረግነው ብላለች። ፎን ሴክስ ደግሞ ሁለቱም በእይታ የሚደረግ ነገር ነው መቼም። ስለዚህ የእሱም ሪከርድ ቢደረግም ያ ቪዲዮ በቪዲዮም ቢወጣ የእሱም አብሮ ነው ያለውም የሆነው ቆርጦ እስካላወጣው ድረስ እና ቆርጦ አውጥቶት ነው ወይስ እንዴት ነው? እስኪ ይህንን ነገር ብትመልስ ል አቡቀጢ እሺ። ማለት ቆርጦ አውጥቶት ሳይሆን ስክሪን ሪከርድ ይደረጋል አይደለ? እሱን ወቷል። ምክንያቱም በእምነት ነው እዚህ ጋ እኔ ፊቴን ማዙሬም ሊሆን ይችላል። ኖርማል የምንትል ሲል በእምነት ነው እንትን የምለው ማለት ነው እና እሱን አላስገባውም። አብዛኛውን እሱ የገባ አይደለም። የተላከው እንዳለ ማለት ነው። እሱ የሌለበትን ነው ሙሉ የተላከው። የሴቶችን ራቁት ፎቶ ማለት ነው። ምንድን ነው አሁን ይሰማል? ቆይ እሺ፣ ላስተካክለው። አሁን ይሰማል? አንድ ልጅ አለች እኔ የማውቃት እና አንድ ልጅ አለች እኔ የማውቃት እና ፍቅረኛው ምናምን ነገር ነበረች እና አሁን ልክ ትንሽ ስዘጋው ምናምን ሀምሳ ሺህ ብር ታመጫለች ካልሆነ የራቁትሽን ፎቶ ፖስት አድርግልሻለሁ ምናም ነገር እያለ እያስፈራራት ነው ያለው። እና በየኮመንቱ ምናም የራቁት ፎቶን ልጅቱ ልጁ ይታወቃል። ልጁ ቲክቶክ ወይን ምናም የሚሸጥ ልጅ ነው። ቲክቶክ ላይ ማን ነበር? አርጊ ነው፣ አርጊ የሚባል ልጅ ነው። ፎቶን አሁን እኔ ለጥፈዋለሁ። ልጅቷም አሁን ትመጣለች፣ በፌክ አካውንት አሁን ትመጣለች። ልጅቷ ትመጣለች፣ አሁን ጠብቁ። አንድ ደቂቃ ለዚህ ተዋ በቪዲዮ ወተ መውጣት ትችላል እንዲህ ፊቷ ይገረፋና ቪዲዮ ራቁቷን ፎቶ ፖስት ካረገባት እንዲህ ጭራሽ በፌክ አካውንት ትመጣለች ነው ነው ነው በቪዲዮ መውጣት አለበት ነው በቪዲዮ መውጣት አለበት እንዴ የራቁቷ ፎቶ የታሪ ፖስት። ምክንያቱም ብዙ አሮስ ብዙ ፌክ ነገር እየመጣብን ስለሆን እኮ፣ ብዙ ነገር የመጣ እራቁቷ ፎቶ አለኝ እኮ ልካ አለኛለ። ካርሎሲ ምን አለ መሰለሽ ሀሳብ ሽኛ ንገፋም፣ ግን ወሬ ወሬ ባይን ይገባል የሚባል ነገር አለ። ገባህ አይኖገኛ ፎቶ አለ ፍርድ ቤት አንደኛ ቆይ ልንገርህ። ፍርድ ቤት ልጅቱ ስትቀርብ አንደኛ ልጅቱ ወንጀለኛን ስትከስ ፊት ለፊት ቀርባ ነው እንጂ ፊቷን ሳታሳይ ማንነቷ ሳይታወቅ እኛ ከልጁ ጋር ማየት ችግር እንዳለባቸው ሴቷ ተዋርዳ ነው እንደ የምትመጣው። የራቁቷ ፎቶ አለኝ እኮ እያልጉ ነው ያሉት። ልክ ያልተዋረደች ፊቷ ለማሳየት ምን አዋረዳት? ምንድነው ሰው ለማዋረድ የሲዲ ሰው አደባባይ ላይ ለማውጣት ምን ማለት ነው? እኔ ዲጄ ሙለር የራቁት ፎቶ ራስ የራቁት ፎቶ አለ ፊቷ የሚታይበት እሷ መሆኗን እኔ አውቃለሁ። ገባካሎስካሎስ

ሲቀጥል በውስጥ ግሩፕ ፈጠሩ እና ዲጄም እዚህ ላይ የቪዲዮ ፋሚሊ እዩዋት። ከዛ በኋላ ላይ ልጅቷ በስትሬ ዋና አካውንት ቤተሰብ የሚባል ነገር ፋሚሊ ቤተሰብ አላት። ትዋረድን የራቁት ፎቶ ላይ በውስጥ አውራት መጀመሪያ እንደዛ አሪፍ ነው እንዲህ መሰጣጫ ነው የምትሆነ። አይ ደስ አይልም። እንደዚህ ነ ስለማውቃት ነው እንጂ ባላውቃትማ እንዴት በአፍሪካ አካውንት ትጣላለው። ዲ ዲጂ ሙለር የማላውቀውን ሰው ሪስክ አልወስድም። ገባል አብዲ፣ አብዲ አንድ ጊዜ ፍቅረኛውኑ ልጁ፣ አዎ ፍቅረኛው የነበረው እሺ። አሁን ምር ካርሮስ አሁን፣ ትላንትም አንድ ኬዝ መጥቶ ነበር እንደዚህ። ክያ ቤት ነበር፣ ማታ በጣም ስንጭቃጭቅ ነበር። ኦኬ፣ ወዳ ልካለ ታውንኛል ልናስመልስላት ነው ወይስ አይደለም? ልጁ እንዳይፖስታ ያርግ እናርጋ፣ እኛንና ልጁን እንትን እናርግ፣ የሆነ ነገር እርምጃ ይወሰድበት። ልጁ እዚህ ሚዲያ ላይ ምን አይነት እርምጃ ልወሰድበት? አደለማ፣ እንዲ አንድ አምሳ ሺህ ብር ካላመጣሽ እያለ እያስፈራራ ትቆን ያለችው። ልጅቷ አረብ ሀገር ነው ያለችው። እንዴ ኢትዮጵያ አይደለም ልጅቷ ያለችው። ገባ ህይወቷን ልትለውጥ ነው የወጠችው። ፍቅረኛ ሆነ ምናምን ተገናኙ ምናምን ጀስት ፖስት ሽብሻሉ እያለ ያስፈራራታል። እንዲህ ምን አይነት ነገር ነው? በጣም ያስጠላል። ዱባይን ያለችው ደግሞ ልጅ እሷ ነች የላከችለት ቪዲዮ ቀርዛ ነው እሱ ነው እንደዚህ በቪዲዮ ስታሳየው የቀርዛት፣ አይ ኖርማል ጀስት ቪዲዮ በቃ እያደረጉ ምናምን አይነት እሽ፣ ካርሎስ አሁን እኮ እሷ ስሜቷን ካጣጣመች በኋላ የተደረገ ነገር ነው እና ለምንድነው የሚፖስትባት? እንደዛ ከሆነ ለምን ይፖስትባት? በእርግጥ በነገራችን ላይ ምን ማለት ነው የካሉት ሀሳብን እደግፋለሁ። ምክንያቱም እንደዚህ አይነት በጣም ቆሻሻ አጸያፊ ወንድ ነው የበዛ ማለት፣ ሴቶቹ ላይ ነው የምፈርድው፣ ሴቶቹ ላይ ነው የምፈርድው። ግን ለምን ትፈርዳለህ እራስህ? አንድ ነገር ልንገርህ። አንተ ፍቅረኛ አንተን ካፈቀረች ከሞተችል እንደፈለገች ከሆነችል በቃ ለአንተ ምንም ነገር መስዋዕትነት ትከፍላለህ። እየተናገን ካርሎስ አሁን እኮ ፀጉራችን ነጭ አወጣኩ። እንደዚህ አይነት ነገር በመናገር ሴቶች አታሳዩ በማለት ወይ ፊታችሁን አታሳዩ በማለት እኮ ብዙ ዘመናት አለፈን። በቃ ፊታችሁን አታሳዩ ያልፈርድም አድርገልን ገና በጥሩ ጊዜ ታለፈ ነገር እኔ በሴቶቹ አልፈርድም፣ ምክንያቱም ፍቅር እውር ነው። ገባህ በፍቅር በፍቅር የመጣ ነው። ዛሬ ይኸውልህ ድሮ ነው፣ አሁንም አይናውጡ። ፍቅር ቤት ያል፣ ገንዘብ ያል፣ መኪና ያል፣ ድሮ ነው ምናምን የሚባል እኔ ያሳዝኑ ሴቶቹ። እኔ ወንዶች እንዴት እንደምናሰምጥ ሴቶችን ስለማቅ፣ እንዴት እውር እንደምናደርግ በፍቅር ስለማቅ እኔ በሴቶቹ አልፈርድም እኔ ይቅርታ እኔ በሴቶቹ መፍረድ ይከብደ እኮ ግን ካሮ እኛ ከሆን መክርን ዘከርን እኮ ፊታችሁን አታሳዩ ወንዶች ፊታችሁን አይበዱ ፎን ሴክስ ነው እኮ ወንዱ ራሱ ለምንድን ነው ፖስት የሚያደርገው እሺ ወንዱ ስለምንድን ነው ፖስት የሚያደርገው እርድና ነው እርድና ነው ትልቅ ነው እርድና ነው አንተ እኔ ኤቲቪውን እናቴ ትሙት አንገቱን ነው ወግቼ የምገለው። ደቆቆለእሺ ካርሎስ ግን እኔ እኔ ከወንድ ልጅ ጎን ነው የምቆመው። የልጁን መስማት ትፈልጋሉ? ትላንት እንደዚህ ክያ ቤት የመጣቸው ልጅ ገንዘቤንም ወስዷል ምሰን ይዟል ብላ አልያዝኩም አለ እሱ ፈጣሪ ነው የምልህ ከዛ ፈጣሪ። ቆይ ካርሎስ አንድ ጊዜ ቆይ ካርሎስ ቆይ ልጅ። ከዛ ገንዘቤን አስመልስሉኝ አለች። ከዛ ሪከርድ ምን ቢያሰማን፣ አሪፍ ነው ልጁ እኔ ገንዘቤን አልፈልግም፣ ገንዘብ በፍጹም ከአንተ አልፈልግም፣ አንተን ነው የምፈልገው የሚል ሪከርድ አሰማን፣ የራሱን እዛ ሁልጭ አድርጌን፣ ምን አይነት ነጃሳ ሴት እንደሆነች ነግሬ አባረርኳት። አሁንም እኔ ከሱ መስማት እፈልጋለሁ። ልጁ እንዳልከው ካርሎስ፣ ልጁ የሚታወቅ ነው ልጁ የሚንጣ፣ እሷ እንትን እኮ ልለጥፈው፣ ደውሉለት ከፈለጋቸው፣ እኔ ስልኩን እዚህ ጋር ልለጥፈው ከፈለጋቸው፣ እንደዛ ይሁን ካላችሁ ያለበት ነገር ዲጅናል አሎ አይደለም። አንደኛ እኔ ከሱ መስማት አለብን አሁን ምክንያቱም አብዛኛው ነገር እየመጣ ፌክ እየሆነ ስለተቸገረ ካርሎስ ልጁ ቴሌግራም የለውም። ካርድ ቴሌግራም ላይ ደውልለት። አንተ ሳድ ቀጠቅጥ እመጣለሁ፣ እንዲህ ቀጥታ ወደ ሚዲያ እመጣለሁ፣ እንዲህ ያለውን ነገር እሺ፣ ለአብሬሽ ስጠው። አብሬሽ የቀረው ወይም ስራ እኮ እን ስራ እስኪ ለአብሬሽ ስጠውና ስልኩን አብሬሽ ደውልለት። ኢትዮጵያ ካላችሁ ቀጥታ ነው። ካርሎስ አሁን ያመጣው መረጃ እሱ ጋር ቪዲዮ ማረጋገጫ አለ። ገባ ዲጄ ካለ ደግሞ አንተም ብትሆን አሁን አንተ አንድ ሴት መታ፣ መቼም ሚዲያ አለ፣ መረጃ አለኝ፣ ይኸውልህ እንደዚህ ሊያደርገኝ ነው ብላ ትርክላለች። ያለ አማራጭ ወዴት ነው የምታመጣው? ወደ ሚዲያ ነው አይደለም? ካርሎስን የምታምነው ከሆነ ቪዲዮንም ደግሞ ካርሎስ ፕሊስ ለሌላ ሰው ምናም መላላቱ ማባዛት ነው ቪዲዮን የሚሆነው እና አባት ልቀው መልካም ነው። እንደሲቀጥል እዚህ ጋር ብትመጣ በዋናው አካውንት ትምጣ። ማለት ልጅቷን አደጋ ውስጥ ቤተሰብም አለ በነገራችን። ስለዚህ በፌክ አካውንት መምጣት መናገሯ ምንም የሚያመጣው ትክክል አብረሽ በቃ ልፈለግና መረጃውን ያመጣው የውጭ አካል ቢሆን፣ እሺ የውስጥ ሰው ጨርስ፣ በውስጥ አሉ፣ በኋላ በውስጥ አሉት